ተማሪዎች በትምህርታቸው ውጤታማ እንዲሆኑ ከሚረዱ መንገዶች የወላጆች ድጋፍና ክትትል በጉልህ ይነሳል። በተለይም ከቅርብ ጊዜ ወዲህ የ12ተኛ ክፍል ብሔራዊ ተፈታኝ ተማሪዎች ውጤት ዝቅተኛ መሆን በሁሉም መልኩ ተማሪዎች ልዩ ክትትል እንደሚያሻቸው አመላካች ሆኗል። ተማሪዎች የአመታት ልፋታቸው በውጤት እንዲታጀብ እራሳቸው ተማሪዎች፣ ትምህርት ቤትና የወላጅ ጥረት ላይ ይወሰናል። ዘንድሮ ልጃቸው የ12ተኛ ክፍል ተፈታኝ የሆኑት ጌታቸው ገብረየስ ልጃቸው ውጤታማ እንዲሆን እንደ ወላጅ አስፈላጊውን የትምህርት ግብዓት በማሟላትና በማበረ ተከታታት ጥረት አድርጋለሁ ይላሉ። ልጆቻችን አሁን ከምትማረውም ቀደም ያሉ የእሷ ታላላቆች ሁለት ጨርሰዋል እና በእነሱ ጊዜ የነበረውን ትኩረትና አሁን ያለው ትኩረት አንድ አይደለም። በእነሱ ጊዜ እንደምንም አስረኛን ጨርሶ ወደ አስራ ሁለተኛ ክፍል ወደ አስራ አንድ ከገቡ ዩኒቨርሲቲ እንደሚገቡ እርግጠኞች ይሆናል፣ ኦልሞስት ወደ ዘጠና ፐርሰንት በላይ። አሁን ደግሞ ያለው ሁኔታ ወደ ዩኒቨርሲቲ የመግባቱ ጥረት ላይ የተማሪ ጥረት ላይ ተወስኗል የትምህርት ቤቱ ጥረት ላይ ተወስኗል። የወላጅም ጥረት ላይ ተወስኗል። እኔም እንደ ወላጅ እንግዲህ የኔ ልጅ በዚህ ዓመት ተፈታኝ ናትና የተሻለ ውጤት እንድታመጣ የበኩሌን ድርሻ መወጣት እንዳለብኝ አውቃለሁ። ለመወጣትም ደግሞ ጥረት አደርጋለሁ። ተማሪዎች ላይ አስቀድሞ ከ12ኛ ክፍል በፊት ባሉት የክፍል ደረጃዎችና ከዘጠነኛ ክፍል ጀምሮ ያለውን የተማሪዎች ሁኔታ መከታተል ከተቻለ ለተማሪዎች ውጤት መሻሻል ጥሩ መሆኑን የምትመክረዋ ሌላኛዋ ወላጅ መስከረም ሀይሉ በበኩሏ ተማሪዎች የሚያጋጥማቸውን ችግር በግልጽ እንዲናገሩ ማድረግ አስፈላጊ መሆኑንም ታነሳለች። ትልቅ ውጤት ያመጣል የሚባለው ነገር ግልጽነት ይመስለኛል። ቤተሰብ መሀል ያለ ግልጽነት መነጋገር፣ ግብአቶችን በአግባቡ ማዘጋጀት እንደየ አቅማችን፣ እንደወላጅ አሁን ደግሞ ጊዜው በጣም የተሻሻለ ነው ማለት ምንም ያህል ብዙ ነገር የሚጠይቀን ነገር አይደለም። ዩቲዩብ ላይ ገብተን ቲዩቶሪያል ላይ ገብተን ብዙ ነገር ማግኘት የምንችልበት ጊዜ ስለሆነ ልጆቻችን ነገን እንዲያስቡ ዛሬ ላይ ጊዜ በአግባቡ እንዲጠቀሙ ማድረግ ትልቁ ነገር፣ ጊዜያቸውን ያለአግባብ አለማጥፋት ያንን ነገር ነው የመክረው። እንደወላጅ የተሰጣቸውን ነገር ባግባቡ መስራት እንዳለባቸው ከጎናቸው መሆናቸውን መናገር፣ ያለውን ነገር ማየት፣ ገባንም አልገባንም ቼክ ማድረግ። እስቲ ዛሬ ምን እንደነበረ ውሎሽ እንዴት ነበር? ምን ነበር የነበረው? ምን አስተማሪ ጋር ምን ነበር? ያልገባሽ ነገር አለ ወይ? ላይብራሪስ ምን ያህል ሰዓት ተጠቅመሻል? ትምህርት ቤቱስ ምን ያህል ነው ላይብራሪ እያስጠቀመ ያለው የሚለውን ነገር ያንን መከታተል እንደገና እንደወላጅ ትምህርት ቤት ድረስ መጥቶ ተመምሮቻ ጋ ያለው ነገር ኮሚኒኬሽን መፍጠር ነው። ክፍተቶች ካሉ ያን ክፍተት ለመብላት አብሮ በጋራ መስራት ይመስለኛል። በብሔራዊ ፈተና ጥሩ ውጤት ለማስመዝገብ ጥረት እያደረጉ እንዳለ የነገሩን የዘንድሮ የ12ኛ ተፈታኝ የሆኑ ተማሪዎችም የምናጠናውን መለየትና ምን ያህል ይዘነዋል የሚለውን በጥያቄ ማረጋገጥ ያስፈልጋል ሲሉ ነግረውናል። ውጤት ለማምጣትም ከወዲሁ የተለያየ የጥናት መንገዶችን እንደሚከተሉ ያነሳሉ። ያው የወላጅ ሚና በዚህ ላይ አንደኛ ልጆችን ትምህርታቸው ላይ ፎከስ እንዲያደርጉ ይሆናል። ሌል በጣም የስራ ጫና ምናምን አለማብዛት። ለምሳሌ እኔ ከማድረገው ነገር ውስጥ መጀመሪያ የዩኒቱን ከፋፍሎ ምን ምንድን ነው ማጠናው የሚለውን ማወቅ ያስፈልጋል። በዛ ዩኒት ላይ ቶሎ ብለን ጥያቄዎችን መስራት፣ በዩቲዩብ ላይ ምናምን ብዙ አይነት ጥያቄዎች አሉ። እነዛን ጥያቄዎች በደንብ መስራት፣ ስለ ዩቲዩብ በደንብ መገንዘብ፣ ከዛ እንደዛ እያደረግን ሁሉንም ከዘጠኝ ጀምሮ እስከ አስራ ሁለት አስራ ሁለት እንኳን አሁን እየተማር ነው ስለሆነ ችግር የለም ግን ከዘጠኝ እስከ አስራ አንድ ያለውን በደም ደዛት ከጥያቄ ጋር እየሰራ ማጥናት ያስፈልጋል። ትምህርት ቤት ውስጥ የመማር ማስተማር ሁኔታው ምናምን እና የተማሪውን በግሉ የሚያደርገው ጥረት እና ከቤተሰብ በኩል ያሉ ነገሮች እንደ ምክንያት ሊጠቀሱ ይችላሉ እና ያው ተማሪዎች መጀመሪያ በግላቸው ያለፉበትን ማለት ያለፉትን ከዘጠኝ እስከ አስራ አንድ ያሉትን በተለይ በመከለስ ጥያቄዎችን በመስራት ራሳቸውን ለፈተና ማዘጋጀት አለባቸው። ከዚያ ውጪ ደግሞ ትምህርት ቤቶች ላይ የተለያዩ ከኖርማል ክላሶች ውጪ እንደማበረታች ማለት ማጠናከሪያ ትምህርቶች፣ ቀዳሜ ትምህርት፣ አፍተር ክላስና ቢፎር ክላስ የተለያዩ ጥናቶች ማገጃ ቢደረግላቸው ጥሩ ውጤት ሊያመጡሻሉ ያልፉ ይችላሉ ያስባሉ። የክፍል ተማሪዎችን ውጤት ለማሻሻል በሚደረገው ጥረት ላይ የሚስተዋለውን የወላጆች የክትትልና የድጋፍ ውስንነትም ማሻሻል አስፈላጊ ነው። በትምህርት ቤቶች በኩል በተለየ ሁኔታ የ1 ክፍል ተማሪዎችን ውጤት ለማሻሻል ስትራቴጂዎችም እየተነደፉ ሲሆን ወላጆች የሚሰጡ የማጠናከሪያ ትምህርቶችን ተማሪዎች እንዲከታተሉ መላክና መከታተል ይጠበቅባቸዋል። የሚከታተሉ ወላጆች አሉ። ነገር ግን አብዛኛው ወላጅ የመንግስት ትምህርት ቤት ጋር በደንቡ ልጁን መከታተል ላይ ውስንነቶች አሉ ማለት ነው። ስለዚህ ከወላጆች የሚጠበቀው ሚና ወተመ የወላጅ ተማሪ መምህር ህብረት የሚል አደረጃጀት አላቸው። በዛ አደረጃጀት ትምህርት ቤቶችን እየደገፉ ነው ያሉ ትምህርት ተቋማትን በግብአት መደገፍ ብቻ ሳይሆን ተማሪዎችም ውጤት እንዲያሻሽሉ ጥብቅ የሆነ ክትትል ያስፈልጋል ማለት ነው። ስኩሊንግ ብቻ ሳይሆን ክላስ ውስጥ ልጆቹ ምንድን ነው ይዘውት የመጡት ነገር የሚለውን ነገር ወላጅ በትክክል መከታተል መቻል አለበት።